ቤዛ የባርኮቴ ፍቅረኛ እንግዲህ መታ ቤቱን ቀወጠችው። አደይ መከረኛዋ አደይ በፍቅር እና በሊዲያ ያልቻለችውን ጭራሽ ከነሱ የባሰች የሰይጣን ቁራጭ መሰለች። ቤዛ መታ ከቀኝና ከግራ ታወዛወዛታለች። በጣም ያሳዝናል። እና እንግዲህ እሱ ልኮኝ ነው እዚህ ቤት የመጣሁት ሁሉንም ነገር ምመራው እኔ ነኝ ስትል ነው በቤት የገባችው። ፍቅር ደግሞ አንቺ ማነሽ? እና እኔና እንጂ የቤቶች ባለቤት አንቺ ማን የቤት ባለቤት አደረገች? ትላለች ቤዛ። እዚህ ቤት የመጣችው አይደለም ባርኮቴን እንዲሁም ኤላንም ለማጥመድ ነው። የሆነ ነገር ይዛ እንደመጣች አንድ ከጀርባዋ አንድ አላማ እንዳለት ታስታውቃለች። ይህን ያወቀችው ፍቅር ግን ምንም ፊት ልሰጣት አልቻለችም። ሊዲያ ደግሞ እንግዲህ ከኤላ ጋር ሄዳ ቤቱ እቤቱ እየተቀመጠች እያለች ባክሹ ጭልኝ እያለ ሲላስ ያው በጨለማ ሴት ልጅ አስወጥቼ አልሰድም ብሎ ቢያሳድራትም ሊሊ እንደምትመጣ ስታውቀው አውቃ ራሷን እንደ ፌንት አድርጋ ወድቃ እሱ ደንግጦ ሲያገላብጣት ስትደርስ ሊሊም በጣም ተናደደች። እና እንግዲህ አሁን ኤላ ደግሞ ለእናቱ ደውሎ ከዚህ በኋላማ የእኔ የምፈልገውን ብትወዱልኝ እና እኔ የመረጥኩትን እንዳገባ ብታደርግልኝ ደስ ይለኛል ሲል ለእናቱ አማከራት። ሊዲያ ስትመጣበት ግን አቆመ። ባርኮቴ ፍቅረኛ እንግዲህ አደይ እንደፈለገች ማሽከርከር ፈልጋለች። ዴቭ ግን በፍጹም ይፈቅድላት አልቻለም። ዴቭ እባክህ፣ ከዚህ በኋላ በአደይ ቀልድ የለም፣ ከዛሬ ጀምሮ እንዳትናገሪያ ሲል አስጠነቀቃት። ባርኮት እንግዲህ የላካት ቤዛን ልኮ እሱ አልመጣም በቤት ውስጥ እና ፍቅር ደግሞ እዚህ የመጣሽ ከወንድሜ እንፈልገች ሳይሆን አንድ የሆነ ነገር ይዘሽ አዝለሽ ነው የመጣሽ ስትል ትናገራታለች። ምን አገባሽ አንቺ ስትላትም፣ የሚያገባኝን እነግርሻለሁ አለቻት። ሌላ ደግሞ ሌላ ችግር ይዛ ይመጣ ኤላም በመፈለጓ ነው። ኤላ ደግሞ ወደ ቤተሰቦቹ ለመሄድ ወስኖ ተነስቷል። ሰላም፣ ውደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ሁልጊዜም እንደምታበረታቱኝ ከልብ ደግሞ አመሰግናችኋለሁ። አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ትናንትና የባርኮቴ ፍቅረኛ ቤት ውስጥ አንኳኩቷ ዘው ብላ መታ ነበረ። መታም እንግዲህ ቤቱን በአንድ እቅሩ አቆመዋለች። ሊዲያን እንግና በፍቅረኛዋ በቤዛ ደግሞ በቅናት እየተንጨረጨሩ ነው። ሁላቸውም በጣም እየተናደዱ ነው። ያሳዝናል። እና እንግዲህ አሁን ምን እየተደረገ እንደሆነ ባናቅም ሁላችሁ ምንድን ናችሁ፣ እንዴት ሰራተኛ ታፈቅራላችሁ? እያለች ሰራተኛን ከፍና ዝቅ አድርጋ የምትመለከት ናት። ሆኖም ግን አይመለከትሽም፣ ዝም በይ፣ ሰራተኛም ትሆን አትሆን አንቺ የሚያገባሽ የለም እያላት ነው ቤዛ እንግዲህ ምን እንዳሰበች ባይታወቅም የሆነ ተልዕኮ ይዛ እንደገባች ፍቅር ነቅታባታለች። ፍቅር እኔ የማደርገውን አውቃለሁ እያለች ፍቅርም ትዝታለች። በመጀመሪያ እንደመጣች ባርኮት ፈልጎ እስካመጣ ድረስ አንድ አክብረሽ ተቀበያት እንግዳ ናት እያለ ዴቭ ነግሯት ነበር። ዴቭ አንተም የማታውቀው ነገር ስላለ ዝም በል እሷ ወንድሜን አፍቅራ አይደለም፣ ወንድሜን ለመጉዳት እንደሆነ የመጣችው አለችው። እሱ ደግሞ አያገባሽም፣ ዝም ብለሽ ተቀበያት አላት። እሱ ያለ ምክንያት እዚህ አልደረሰ አላካትም እና ተረጋጊ ሲላት፣ አልረጋጋም፣ አንተ ሲያደርካት ስታውቅ ግን ይገባሃል ስትል ፍቅር ነገረችው። እንዳለችውን ፍቅር ከፍቅር የበሳይ የባሰች ሆነች ቤዛ ነች እንግዲህ ቤታቸው ውስጥ የመጣችው በጣም ይገርማል። ሁሉንም አሽከረከረቻቸው። እያንዳንዳችሁ በእኔ ስራችሁ ስትልም ተናገረች። በእኔ እንቅስቃሴ ትገደባላችሁ፣ በራሳችሁ አትንቀሳቀሱም እያለች ውሳኔዋን ነገረቻቸው። እነሱን በጣም ገረማቸው። ባርኮት ምንድን ነው ያመጣብን እያለ ዴቭ፣ እውነት ግን ያውቀሻል? ያወቀሽ ነው ያመጣሽ ሲል ዴቭ፣ ያቅሻል፣ ጸባይሽን አላት። እንዴት ምን ማለት ነው? ሳያቀኝ ነው እንዴ የሚያመጣ? ቢያቀሽ እንደዚህ አይነትሽን ቢኮኝ እዚህ ቤት ያመጣሽን ብዬ ነው ፍቅርን እኮ እንደዚህ ብለች መናገር የለብሽ ምህቱ እኮ ናት እታከብሪያት ይገባል፣ አላት እያንዳንዳቸው ዋጋቸውን ልሰጣቸው ነው የመጣሁት የሚል አባባል ተናገረች። በጣም ይገርማል። ሊዲያ ደግሞ ከኤላ ቤት ሂዳ፣ እንግዲህ ኤላ ጋራ እዚህ ማደር አልችልም፣ አንተ ብቸኛ ነህ፣ ቤት ውስጥ እኮ ሰው የለህም ስትለ ኦባክሽ እኔ አልፈልግም፣ ይህንን ነገር ይሽን ነው እሷ ማትፈልገው እያለ ሲላትም ያው አደረች ማታ ስለመሸ ነበር። ግን ሴት ሊበጨለማ አስወጥቼ ስለማልችል ነው ብሎ አሳደራት። ግን ሶፋ ላይ ተኝታ ከተነሳ በኋላ ቀጥ ስትል እንግዲ ጠዋት ተነስቶ ቀስቅሶ ተነሺ ውጪና ሂጂ ሲላት አንድ ነገር ፈጠረች። ና እሷ ራሷን እንደ ፌንት አደረገች ወደቀችበት። እሱም ደነገጠ። ሊሊ ደሞ ቁርስ ልትሰራ ለሱ ልትሄድ ነበር። ሊዲያ ምንም የሚሆንሽ ነው እያል አቅፎ ሲታገላት፣ እንግዲህ አቅፎ ድርሰሰት ሊሊ በጣም አዘነች። ይህን ያደረገችው ሊዲያ ሆን ብላ ሊሊ ስትገባ እንድታየው ነው። ግን እሱ የእውነት የት ምን ሞድ ትሄጃለሽ? ምን ሞድ ትሄጃለሽ? በጣም ነው ያናደርሽኝ አላት። መጀመሪያም እዚህ ቤት ልቀመጭ ስትለው አንቺ ምን ልታደርጊልኝ ነው እዚህ ቤት የምትቀመጭው? ምግብ አታበስሊ፣ ልብስ አታጥቢ፣ ምንም ስራ እኮ የምትሰሪ የለም። አደይ እኮ ብትመጣ ምግብ ትሰራልኛለች፣ ቤት ታጸዳልኛለች። ሊሊን ብትመጣ እንደዚያው ነው ሲሏት፣ እሺ አንተ ያልከኝን ላደርግልህ፣ ልብስህን ልጠብልህ፣ ምግብ ልስራልህ አለች። በፍጹም አታደርጊም አንቺ አለ። ከዚህ በኋላ ቤቴ እንዳትመጪ መጭ ሲል አባረራት። ሊዲያን ሊሊ ደግሞ አሁን በጣም አዘነች። አንቺ ባሰብሸው አይደለም ሊሊዬ፣ ተረጂ አላት። እና በመሄዱ እንዳለበት እንደማይቀር ነገራት። ሊዲያ በቃ በጣም አዘነችና ሊዲያ ወጥታ ሄደች። ሊሊ ደግሞ በኤላ መሄድ ልቧ እየተሰበረ ነው። እኔ ፈልጌና ወድጄ አይደለም፣ እንግዲህ ምን ላድርግ? ተረጂኒ እንጂ እያለ ተማጸናት። እሷ ግን በፍጹም ልውስጧ አልወጣ ደስተኛ አልሆነችም። እንግዲህ ይቅና ሌላ ምን እልሃለሁ? እኔ እኮ አንቺን ወድጄ እንድማልለይሽ በደንብ ታውቂኛለሽ። ይህ ግሞ የእኔ ውሳኔ ሳይሆን የአባቴ ውሳኔ ነው። የትም ቦታ ብሄድ አንቺ ከአንቺ ውጭ ሌላ ሴት በፍጹም አላገባብሽም፣ አላስፈልገኝም። ይህን ተረጅኝ አላትና እሺ ብላ ተረዳችው። ከዛ ቤዛ ከዚህ ቤት መታ ከምታገኝህ፣ እንደውም እዛውና ኔጋ ሂጂ አላት። ው ጥሩ ነው እንደምና አብረን እኔ ግን ተጠንቀቅ፣ እሷን ተጠንቀቅ አለችው። አታምነኝም እንዴ? አይ እኔ አምናለሁ፣ ግን ልጅቱ የሰውን መንጠቅ ስለሚያምራት እንዳትነጥቀኝ እፈራለሁ አለችው። እሷም እንግዲህ ዳይመንድ እና ኪንጎ ደግሞ መንገድ ላይ ጠብቀው ሊዲያን በጥፊ ላይ መጥተው እንግዲህ ስልኳን ቀሟት። ስልኩንም እንግዲህ አንሰጣትን ብለው ሰደዷት። ኧረ ተው ስጣት ስልኩን አሁን አደይን ገብታ ትልቅ ችግር ትፈጥርባታለች እኮ ቢለው፣ እባክህ ዘመበል ምንም አትፈጥርም ታዲያ ምን አባቱ። አረ ጥሩ አይደለም እያለ ኪንጎን ቢለው በፍጹም ብሎ ስልኳን ነጥቆ ሰደዳት። ከዚህ ላይ ፍቅር ከዚህ ላይ ቤዛ ከዚ ላይ ሊዳ ኤላ ቤት ውሰጅኝ እያለች ቤዛ እንግዲ አስገደደቻት። ፍቅርን ጠይቄ ስትላት ንቀት ነው ወይ የምጠይቃት እኔ ነኝ። ኮማ ስለሆነች ነሷ ምትጠይቅኝ አለቻት። እኔ ባልኩሽ መሰረት ውሰጂ ስትላት ያለሷ ፍቃድ አልወስድም ብላ ገብታ ደግሞ ፍቅርን ስትጠይቃት ፍቅር ደግሞ ተንኮለኛ ስትሆነች አይቻልም፣ አርፈች ተቀመጭ፣ አታደርሻትም። ከፈለገች ራሱ መጥቶ የውሰዳት አለች። ከዛም ተመልሳ ፍቅር አልፈቀደችልኝም እና አልወስደሽም፣ ስትላት ደግሞ እሷ እንደ ፍቅር ማን ጠይቂያት አለሽ፣ እሷን አለቻት ማለት ነው። እና ታዲያ ያለዛ ደግሞ ዴቪ ውሰድሽ፣ ዴቪን አላልኩም እሺ፣ ሊዲያት ውሰድሽ፣ ወይም እሱ ራሱ መጥቶ የውሰድሽ ብትላትም፣ አዴ እኔ እነሱን አልፈለግኩም፣ አትሰሚም እንዳንቺ አንቺን ነው ውሰጅኝ ያልኩሽ አለቻት። እኔም እንግዲህ እንግዳም እንደሚመጣ ለአዴ ደግሞ ነገረቻት። ፍቅር የጠራችው እንግዳ ምን እንደሆነ ግራ ገባት። ሊዲያም ቁጭ እንዳሊነ አንቺ ውሰጂኝ አንቺ ነሽ ሊዱ አለቻት። ምን ፈለግሽ አለቻት። ኤላየጋ ውሰጂኝ። ደግሞ ኤላየጋ ምን ትሰሪያለሽ አለ። ሊዲያ ደግሞ የበላይ መጣበት ናፍቆኛን አለች። ጓደኛዬን የልጅነት የትምህርት ቤት ማየት እፈልጋለሁ ስትል ምን አለች ሊዲያ፣ ኤላጋ መሄድ አይጠበቅብሽም ዴቭ አላት። ከዛም እንዴ፣ ለምን አልሄድም? ቤስት ጎደኛዬ እኮ ነው፣ ምናፍቆኛል ላየ ትፈልጋለሁ ብላ ተሞላቀቀችበት። ከዛም ዴቭ እንግዲህ አደ ደግሞ መጠታ እሺ እኔ ወስድሻለሁ አለቸት። አሁን ነይ እንሄድ ስትላት፣ እንግዲህ አደይ በስነ ስርዓት ማትናገር ስለሆነ ሊዲያ ደግሞ አደይ ብላ ጮኸችባት። ደነገጠች አደይ አለች። አርፈሽ ቁጭ በይ፣ የትም አትወስጃትም አለ ዴቭ። ሁላችሁም ጠግባችኋል፣ ዋጋችሁን እሰጠች ግን ለሰራተኛ። ሁላችሁም አሁን ስንት ሴት በአለም ላይ ሞልቶ ሰራተኛ ታፈቅራለህ አለችው። የዚህ ጊዜ እሷ ስሜ እንኳን እኔ እና ባርኮቴ ብሎ ሲጀምር አዴግብት ብላ አቋረጠችው፣ ማለት ነው ጭራሽ የባርኮቴንም እንዳትናገርባት ስለፈራች። እሱም በቃ እንግዲህ ቤዛ እንዴት ነሽ አላት ሊሊ እሷ ግን ተጠመጠመችበት ይህን ጊዜ ሊሊ ስሜቷን መቆጣጠር አቃታትና በጣም ተናደደች ና ወስዳ በጥፊ መተቻት ቤዛን ከዛም ሁሉም ደነገጡ በዛን ሰአት ጥፍ ያለቻትም ሊሊ የእሷን ስራ ስለምታቅባት ነው። አሁን ቤዛ የምትፈልገው እዛ ቤት ውስጥ ሁሉንም ተቆጣጥራ እሷ አፍቅራው ሳይሆን ከሱም የሚፈልገው ነገር ስላለ ኤላንም መጥመድ ይፈልጋለሁ ብላለች። ለሆነ ነገር እንደመጣ ሁሉም ተረድተው፣ በዚህ መካከል እንግዲህ አደይ እየተሰቃየ ትገኛለች። አደይ ስቃዋ በዛባት ደሷ። ማንኛውም ሰው የሚያዝንላት የሚያግዝላት ወይም የሚረዳት የለም። ባርኮቴና ዴቭ ብቻ ናቸው። እንዲሁም ሊሊ ናት ከጎናዋ የምትቆምላት። አሁን ደግሞ ጭራሽ የባሰችው መታለች። በምን አይነት መንገድ ይወጧት እንደሆነ ትልቅ ችግር ውስጥ ተፈጥሯል። ስሊሊና ቤዛ ምን እንደሚዳረጉ ወደፊት በቀላሉ መገመት አያቅትም። በጣም ይገርማል። ቤት ውስጥም እንግዲህ ሁሉም ሰው ተሰብስቧል። ግን ሁሉም እርስ በርሱ የሚተያይ ነው። ሴት ሲበዛ ጎመን ጠነዛ የሚባለው እንግዲህ እርሳቸው እርስ በርሱ እየተፋጠጡ ትገኛለች። እሷም እንግዲህ ባርኮቴን ደውላ እና እና ከቤት የተፈጠረውን ነገር ማስተካከል አለብ ስትል ነግረዋለች እያንዳንዱ አርፎ የማይቀመጠውን ሁሉ እዚህ ቤት ውስጥ አስወጠዋሉ አለች ቤዛ ደግሞ አያገባሽም በሚል ተፋጠዋል ፍቅር እንግዲህ በአዴ ላይ ስትጫወት የነበረ እሷ የበላይ ሆና መታባታለች አይኗ ፈጥቷል። ስለዚህ ውድ ተመልካቾች የዛሬውን እንግዲህ በዚህ አይነት ተቋጭተዋል። ቀጣይ ምን ይፈጠራል፣ እንዴት ያልፉታል የሚለውን እየተከታተልን ከስር ከስር እናመጣላቸዋለን። እናንተም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትዘንጉ። የዛሬው ቪዲዮ በዚህ ተጠናቋ። ቀጣይ ምን ይፈጠራል የሚለው ሁላችንን በጉጉት እንጠብቀዋለን።